ለምለም እየፈራቸው አልቀርም። ቤዛ ለኤላ መጠጥ አጠጥተው ከሰከረላት በኋላ ወደ መኝታ እክላስም ይዘው ገብታለች። ምን ልትፈጽምበት ይሆን? ለምለም ደርሳባት ቤዛ ተወርዳለች። ባርኮቴ አደይ እወድሻለሁ፣ አሁንም ላንቺ ያለኝ ስሜት ተመሳሳይ ነው በማለትም ለአደይ ነገራት። ለምንድን ነው በልቤ የምትጫወችበት አደይ? በማለትም ባርኮቴ ሲመጣ ሐሳብሽን ቀየርሽ? በማለትም ዴቭ ለአደይ ነገራት። ባርኮቴ ፍቅርን አስጠነቀቃት። ሰላም ጤና ይስጥልኝ ውድ የተከበራችሁ የዩቱብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ተረፍርፍ ይባል። ሰራተኛዋ አደይ ክፍል አርባ አራት ቤዛን በጥፊ ለምለም አጩላት ነበር። ከኤላ አጠገብ እንዳትደርሽም በማለትም እሷ ደግሞ እየፎከረችና እዚህ ቤት መቆየት አልፈልግም፣ ለምን ታፈጡብኛላችሁ? ቆንጆ አይታችሁ አታቁሙ ወይ? ኤላዬ፣ እዚህ ቤት አልቆይም፣ ወደ ቤትህ ይዘኸኝ ሂድም ስትል ለኤላ ነግሯል። ስላየሁሽም ደስ ብሎኛል በማለትም ኤላ ይነግራታል። አንቺም መሄድ ትቻለሽ ወደ ቤትሽ ቤቴ ክፍት ነው በማለትም ይናገራል። ለምለም እኔስ ልንጣዊ በማለት ደግሞ ሊዲያ ቀበጧ ስትናገር፣ ከአንቺ በስተቀር መንጣት ትችላላችሁ በማለት ተከትለው ቤዛ ትሄዳለች። ለምለም ግን አልሄደችም ነበር። ዳር ቆሞ እየተገረመ የነበረው ዴቭ ግራ ገብቶት በነሱ ጭቅጭቅ ተገርሞ ነበረ። እነሱ ከሄዱ በኋላ አደይና ዴቭ ብቻ ይቀራሉ። አየሻቸው ወይ? አይገርምም ወይ? ጓደኛሽም ዋዛ አይደለችም። አንቺም እኔን እወደሽ በቅናት ስትንጨረጨሪም በማለትም ለአደይ ደፍ ይነግራታል። ቆይማ አንድ ቤት ሆነ ለምንድን ነው የምትሸሽኝ? በማለትም እሷን ቅፍ እያደርጋታል። ባርኮቴ ከኋላ ድንገት ከችልና ግራግብት ይለዋል። አደይ ብሎ ሲጠራ ዴቭም ይከፋና ሰላምታም ሳያቀርብለት ከአጠገቡ ጥሎት ይወጣል። አደይም እንደዛው ዴቭን ተከትላ ትወጣል። ባርኮቴ ግራ ግብት ይለውና ሳሎን ብቻውን ይቀራ አደይ አደይ እያለ ሲጠራ ማና ቤት ይበለው። ደረጁን እየወረደች የነበረችው ሊዲያ ቀበጧ ናኦልና ፍቅር ወደ ቤት ሲገቡ ይገጣጠማሉ። ይህ ውበት ከሰማይ ነው ወይንስ ከምድር በማለትም ናኦላሊድያ እየናገራ፣ ይህ ደግሞ ማን ነውም? በማለትም ደግሞ ለፍቅር ትመልስላታለች። ፍቅር እንዲህ አይነት ጓደኛ አላት እንዴ? በማለትም ትናገራለች። ለአንቺ አይደለም ትደርሽበታለሽም ምስትል ፍቅር ትናገራለች። ወደ ቤት ይዘው ትገባለች። ባርኮቴን ስታገኘው ፍቅር በማለትም ይነግራታል መች መተነው ስትለው፣ አሁን ሰላምታ ይቀየራሉ። ማን ነው በማለት እናውልን ይጠይቃታል። ጓደኛዬ ነው በማለት ትጠይቀዋለች። ክላስ እንዴት ነው ብሎ ስጠይቀው የክላስ አይደለሁም በማለትም ይነግር ይለሱ ይመልስለታል። እና ታዲያ የክላስሽ ጓደኛ ካልሆነ ኬት የመጣ ጓደኛ ነው በማለትም በጥያቄ እህቱን እያፋጠጣት ይገኛል። እዚህ ቤት ይቆያል ብላ ለወንድማ ትነግሯለ። እንዴት ተደርጎ በማለትም እሱም ይቆጣል። አንተ ቤዛን ስታመጣት ታማክረኝ ነበር። ወይም አንተ ቤዛን ከዚህ ቤት ስታባረራት ነው እሱም የሚወጣው በማለትም ትነግረዋለች። ጥፋተኛው አንተነ ሴቷን ተከትለ እንደ በግ የመጣው በማለትም ለናኦል እየነግረውና ና ይናደድና ከአጠገባቸው ይሄዳል። አደይም ባርኮት ጠርቷ ስለነበረ መታ እያዳመጠች ነበረ። ናኦልን ተንከባከቢው፣ አደይ ምስትል ቁጭ ብላ ትናገራለች። አደይ ማለት ያንተ ወሳኝ ሰው ይቺ ናት በማለት ለናኦል ትነግራለች። እንድትንከባከበው ትነግራታለች። እሷም እትሄዳለች። እክላሷ እተቀምጣ ለምለምን እያጽናናቻት ነበር። ቤዛ የባርኮቴ ፍቅረኛ ናት፣ ምን ይፈጠራል ብለሽ አስበሽ ነው? አይዞሽ አትጨነቂ በማለት ትነግራታለች። እሷ ዋዛ ሰው አይደለችም፣ ባርኮቴን አትወደውም፣ አታፈቅረውም ብላ እንዲሁም ደግሞ ኤላን ትወደዋለችም በማለት እኔና ኤላ አብረን እየነበርንም የፍቅር ጥያቄም አቅርባለታለችም ስትል ተነግራታለች። እንግዲህ በመጨነቅ የሚሆን ነገር የለም፣ አይዞሽም ብላ የእህትነት ምክሯን አደይ ተለግሳታለች። ክላሷ ተቀምጣ ተንኮል እያሰበች እየነበረችው ፍቅር ከናኦል ጋርም እያወሩ ነበረ። ምክንያቱም ሁለቱን መለያየት እንዳለባትና በባርኮቴና በዴቭ መካከል ገብቶ ጸብ እንዲፈጥርላትም ትፈልግ ነበር። ክላሷ የምትጨፍረው ልጅ እየነበረችው ቀበጧ፣ ሊዲያ ደግሞ አደይን ፍለጋ ብሎ ወደ እሷ ክላስ ሲገባ ድምጿን ሰምቶ ይሄ ድምጽ በማለትም እሷን እየነግራትና እንዲሁም አንቺ ብቻ ነሽ ከዚህ ቤትም ቆንጆ በማለትም ለእሷ እየነግራታ እቅፍም አድርጓት ነበር። ድንገት ደንግጣ በጣም ትገረማለች። ለምን መተነው እዚህ ክላስም በማለት ተጠይቀዋለች። አደይን ፈልጌ ነው በማለትም እየመልስላታል። አደይን አንተ አትጠራትም ነበር ወይ ወደ ክላሷ ስለምን ትሄዳለህም በማለት ተናግረዋለች። ያው የምፈልገውን ፈልጌ ነዋ ሰራተኛ ክላስ ምን ልሰራ ነው የምሄደው በማለት ለእሷ የነግራት እና ጥሏት ይወጣ። ምግብ እየሰራች እንደነበረ ድንገት እከችልና ናኦል ደፋሩ ባለሙያ ሴት እወዳለሁም በማለትም ለሷ እየነግራታል። እንዲሁም ደግሞ እስኪ አይንሽ ላይ ምንድን ነው ያለው በማለትም ጉንጯን ይሰማታል። በጣም ትናደዳለች። ማነህ አንተ ደፋሩ የኔን ጉንጭ የምትሰማውም በማለት ለሱ ተመልስለታለች። በጣም እየናደዳል። ለምለም እረፊ ተብላ ክላሴ ሻንቺ ተኝ ተረጋጊ ብላት ነበር እና እሷም ክላሴ ሄደው ይችን ቆንጆ ወጥ ወጥ ነበር ማድረግ እያለ ጉንጯን ለመዳበስ ሲሞክር ለምለምም በጥፊ ታጮሏል። እዚህ ቤት ሁለት ጥፊ ቀመስኩኝ እኮ በማለትም እንዲሁም ለፍቅር ይነግራታል። በጣም ተናዷል። ምንም የሚገባቸው አይደሉም፣ የምትመቸኝ ሊዲያ ናት በማለትም ለፍቅር መልሶላታል። ዴቭም እክላሱ ገብቶ በጣም ተጨንቆ ነበረ። ምክንያቱም የተጨነቀው የባርኮቴ መንጣት ለሱ ስጋት ሆኖበታል። ባርኮቴም ለአደይ የጠየቃት ጥያቄ አደይ አሁንም ላንቺ ያለኝ ስሜት ተመሳሳይ ነው እወድሻለሁ በማለትም ለአደይ ሲነግራት፣ እሷ ደግሞ በፍጹም ሊሆን አይችልምም በማለት ተናግረዋለች። እሱ የፍቅር ጥያቄ እንዳቀረበላት በመካከልም ያቺ ቤዛ እንደመጣች ሀሳቡን እንደቀየረ እንደጠየቃትም የፍቅር ጥያቄውን እንዳልተቀበለችው እቤት መታ ግን የባርኮቴ ፍቅረኛ ነኝ እንዳለችው ሁሉ ያንን ይነግራታል። አንተ እኔን ስታይ የሚሰማ ስሜት ከሆነ እኔ ከዚህ ቤት እወጣለሁ በማለት የኔና የአንተ ነገር አብቅቶለታልም ቤዛን ተንከባከባትን መስተር ትመለስለታለች። ዴቭ እክላ ስትሄድና ለዴቭ ምንድን ነው እያለችው፣ አደይ መጣሽ በማለትም ልክ እንደተኛ እሷንዚያት ይነቃል። ባርኮቴን ስታይቀድም ደብሮህ ነበረ በማለትም እትነግሯለች። አዎ መጣ በማለትም ለእሱ ምንም የምደብቀውም ሀሳብም አልነበረም። አዎ መጣ በማለትም እየመለስላታ ቤቷ አይደለም እንዴ ብላ እሷ ትመለስለታለች። አሁንም እንደሚወዳትና እንደሚያፈቅራት ለአደይ እሲ ነግራት፣ እሷ ደግሞ በእህትነት መልክ ብቻ እንደምትቀርበው ለሱ እትነግረዋለች። አንቺ ለምንድነው በእኔ ልብ ላይ የምትጫወቹስ? ባርኮቴ ሲመጣ ለምን ሀሳብሽን ቀየርሽ? በማለትም እጇን ጭብጥ አድርጎ ለሷ እየነገራት ነበር። እናንተ ሁለታችሁ መካከል ምንም ልዩነት ሊፈጠር አይገባም። እናንተ እንደነበራችሁ ትቀጥላላችሁ። እኔም ደግሞ ልክ እንደ በፊቱ እህታችሁ እሆናለሁ። እትዬ ትንጣና አደራዬን ተወጥቼ እኔ እሌላ ቤት ሄጄ እሰራለሁም አደራዬን አስረክቤ በማለትም ለሱ እስትነግረው በእኔ ምክንያት ነው አይደለም በማለትም ዴቭ እዚህ ጋር እየበሳጫል። ምክንያቱም ከሷ ብዙ ነገር እየጠበቀ በመካከል ደግሞ ባርኮቴ ስለመጣበት ተናዷል። ክላሷ ሄዳ ተቀምጣ ነበረ እዛው። እሱ ደግሞ አስጠንቅቃት ነበር። ለምለም ወደ ፍቅረኛዋ ቤት ለመሄድ ወስና ቅድም እዚህ የፍቅር ጓደኛ ነኝ ብሎ መጥቶ ነበረ ክላስሽን፣ ዚጊ ተጠንቀቅ ም ስትል ለአደይ አስጠንቅቃታለች። ልክ እሷ ወደ ፍቅረኛዋ ወደ ኤላ ጋር ስትሄድ እሷ ምንድን ነው ክላስዋ ልትዘጋ ስትል ወደ ክላስ ሊገባ ሲል እኔ ስልመጣ ልትዘጊ ነበር አይደል፣ አይደይ በማለትም ለአደይ ይነግራታል። አደይ ልግባ በማለትም ይነግራታል ወደ ክላሷ። እሺ ግባ በማለትም በሩን ትከፍትለትና አጠገቧ ቁጭ እያለ እሷ ጋር እንደተቀመጠ አሁንም እሷ መሄድ እንዳለባትና እትዬ አደራ የሰጠችኝን እሷ ስትመጣ አደራዬን አስረክቤ ሌላ ቤት ሄጄ መስራት አለብኝ እያለችው እየነገረችው፣ ድንገት ናኦል ወደዛ ክላስ ፍቅር ስላዘዘችው ስለ አደይ መጥፎነት ነገር ለእዴፍ ሊነግረው ወደዛ ክላስ ይገባ። እኔ ሳውቅህ በፊት አንተ ደነዝ ነበርክ፣ አሁንም ደነዝ ነህ ወይ? በማለትም ለሱ ይመልስለታል። ለምንድነው ክላሴ የመጣኸው? በማለትም ሲነግረው አደይን የሚፈልገውን ነገር አዟትም እንደሆነ እየነግሯል። እሷ ምሽ እሰራለሁ ብላ ከክላሷ ትነሳለች። ይች ልጅ የዋዛ እንዳትመስልህ በጣም መጥፎናት፣ እያለ ስለአደይ መጥፎነት እየነገረው ነበረ። እሱ ግን እዚህ ጋር ሊያምነው አልቻለም እና ይህንን ድርጊት የምትፈጽመው ፍቅርናት አይደለም በማለትም ወደ ፍቅር ጋር ለመሄድ ዴቭ እየነሳል ገብቶታል። ድርጊቱ ሊዲያ ቀበጧም፣ ሁለቱ አንድ ጋር ተመካክረው እንደሚሰሩም ገብቷት ነበር። ሳሎን ሄዳም እያዳመጠቻቸው ነበረ። ይህን ድርጊት ከእሷ ጋር ነው ልትፈጽም እያሰብከው አይደለ ብላ ሁለቱ እንደሚመካከሩና ናኦል ከእሷ ጋር ከእሷ ጎን እንደሆነም ነግሯታል። ምክንያቱም ለምንድን ነው የመጣኸው ተብሎ ሲጠየቅ አንተ ስለተንከባከብካት እኔ ልንከባከቧት ነው ፍቅር በጣም ጥሩና መልካም ልጅ ናትም በማለትም ለሊዲያ ሲነግራት ስለ እሷ ከሀ እስከ ፈ እኔ አውቃለሁ በማለትም ትመልስለታለች ። እሷ ግን እዚህ ጋር እሱ የምትለው ነገር ከፈጸመላት በኋላ እሷ ያሰበችውን ነገር ልታስረክበው ነው እየተነጋገሩት እና ኦለም በጣም ይናደድና ምክንያቱም ሊረዳው ስላልፈለገ ዴቭ ከክላሱ ወጥቷል። በጣም ተናዷል። ለእሷ እያላት ነገር ሄዶ ምንድን ነው እዚህ ቤት የተመቸችኝ ሊዲያ ብቻ ናትን ብሎ ነው እየመለሰላት እንግዲህ ያቺኛ ተንኮሏ ደግሞ በኤላ ቤት ሄዳ ከረዥም ጊዜ በኋላስ ለምን ሄደሽ፣ ለምን መጣሽም በማለትም ባርኮት ሚስት ለቤዛ ነግሯታል ማለት ነው። ስለ ለምለም መጥፎነትም እዚህ ጋ ለኤላ እየነገረችው ነበረ። ግን እዚህ ቤት እንዴት ነው ብቻህን የምትኖረው በማለትም ስትነግረው በፊትም የማውቃት ፍቅርንም ሳላቅ ያስተማረችኝ ለምለምናት አሁንም እሷናት ያለችኝ በማለት ሲነግራት፣ እሷ ግን ስንት ፍቅረኛ ነው ያላት በማለትም ለመጣላት በመካከል ትናገራለች። ለመናገር ያልፈለገችው እተው በቃ በማለትም ለሱ ከነገረችው በኋላ እንግዲህ ወይ እዚያ ጋር መጠጥ እያጠጣችው ነበረ። ብር ከንቱ ነው በማለትም እበላለሁም እጠጣለሁም፣ ግን ሊልዬን አምጥቶልኛል ወይ እያለ በስካር ለሷ እየነገራት ነበረ። ለምለም ደግሞ ጉዟን ወደዛ እያደረገች ባርኮቴ መንገድ ላይ ያገኛትና፣ ወዴት ልትሄጅ ነው በማለትም እየነግራታል። ወደ ኤላ ጋር ልሄድ ነው ስትለው፣ ቤዛዛ እንደሆነች ታውቂያለሽ እንዴ በማለትም እየነግራታል። አዎ ብላ ትለዋለች። ወደዛ ቤት ስትሄድ እንግዲህ ያው የተጠጣበትን ታገኛለች። እሷ ግን እንደሰከረላት ወደ ክላስ እየዛው ገብታ ይህ ቀን እንደሚፈጠርም አምን ነበር እያለች እየተደሰተች፣ እንዲሁም ደግሞ የድፍረቷ ድፍረት ልብሱን ሁሉ ከላይ እያወለቀችለት ቤት ስትገባ የጠጡበትን ታያለች። ለምለም እንዲሁም ደግሞ የእሷን ልብስ ሶፋው ላይ ተጥሎ ስታየው ትናደድና ወደ ክላስ ስትገባ ያለውን ነገር ባይኗ በብረቱ ታየውና ትደነግጣለች ማለት ነው። እግዲህ የዛሬው ቪዲዮ ይህንን መስላል። ቀጣይ በሌላ ቪዲዮ ቤተሰብ ሰበያላችሁበት። ሰላም ቆዩ ባይ